አዎ አንዱ እሱ ነው። ምንድን ነው ይሄን ያላሳሰበሽ? መታመሙን ታውቃለህ? አዎ። ወይ ካልሆነ እኮ በግድም ቢሆን ማሳከም ነው የሚሻለው። እሱ ብቻ አይደለም። እና ምንድን ነው ወግ ማድረግሽን አሳየኝ ነው የሚለው። ማለት ምን ማለት አለው? አግቢ ነው መቼም። እኔም መሆን አለበት አግቢ። አንተ ብቻ ነህ? ብዙ ተቀናቃኝ አለብህ። ስለዚህ ለማሸነፍ ሞክር። ማንም ከመቀሰር ወደኋላ አልልም። ምክንያቱም እሷ ብቻ ናት። ከመዋላችሁ ያቴ ተቃራኒ ምሩ። ለምን አንሄድም? ቆይት ጋሼ፣ ንፋሱ እኮ ነው ወደ ውስጥ እንግባ። አይ ልጅ፣ እዚህ እንሆን፣ ደጁ ናፍቆኛል። እንደው ሰሞኑን ጽናት ምንም አላለች? አዎ ምንም አላለችኝም። እውነትም ተጨንቃለች ማለት ነው። ለምን አግቢና ሳልሞት ወግሽን አሳየኝ አልኳት። እናሱ ትዳር ያላሰበ እንደሆነ አግባኝ አትለው

ምን ነው ደነገጥክ? አይኖችሽ፣ ፈገግታሽ ሁሉ ነገር ሽቆብ ነው። ጨረቃ ነሽ፣ እንደዚህ ፈገግ እያልሽ። ሰኔ ዛሬም እንደታገተች ነው ያለችው። ያኔ ካርታና ፕላን ካላመጣሽ እያለ እጇንም አቃጥሏታል። አብሮት ያለው ጓደኛው ግን የዚያን ያክል ጨካኝ ሳይሆን ልጅቷን መጉዳት የለብንም፣ እያሰቃየናት ነው ኩምን ነካፍ በማለት ማስጠንቀቂያ ይሰጠዋል። ጽናትም እንግዲህ በጭንቀት ውስጥ ነው ያለችው። ኪራ ላሁን ድረስ የጋብቻ ጥያቄውን ለእሷ ቢነግራትም ግን ሽማግሌ አላከም። ስለዚህም አባቷ ደግሞ በጠና ስለታመሙ ወግ ማረግሽን አሳየኝ እያሏት እሷን በጭንቀት ውስጥ ተወጥራለች። ታዲያ ኪራንም ሰው ሳይቀድምህ ቅደም ወንድ አንተ ብቻ አይደለህም እኮ በማለት ነግረዋለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል የቤተሰቡ ሰላማችሁ ይብዛ። በያላችሁበት ላይክ ሰብስክራይብ እንዲሁም ሸር በማድረግ አበረታቱን እያልኩ ጽናት ክፍል ሰባ ላይ ነው ያለ ነው። ታዲያ በገጠርም ሆነ በከተማው ደስ የሚልና አዝናኝና ስቅኝ የሆነው ጽናት ድራማ ነው። ዛሬም ደግሞ አስደናቂ በቤት ውስጥ ቁጭ ብሎ የኪራን እህት ክያን ቆየ ሽቤ በማለት የት ነበር? ሽበር ላይ ቆሜ ብሎ ቁልፉን ይዞ ገብቶ ከክ መንጭቋት በለዋ ላይ ዘግቶ ነበር የገባው። ታዲያን ቁጭ ያለበት ችጋር ሲያቃጥለኝ አንጀቴ ተጣውቆ ኖሬ ዛሬ ላይ ግን መላላጥ መሆነ ማስመሰል አልችልም። ስለዚህ ይህን ካርታ ማግኘት አለብኝ። ያንን ልዛ ሲርበኝ ማንም አልጠየቀኝም፣ ምን ሆንክ እንኳን የሚለኝ አንድም ሰው አልነበረም። ሲጀምር ልክ ነኝ ሀቄን እና አሁን የምሄድበት መንገድ ልክ ነው። እኔ ለራሴ ራሴን ካላሰብኩበት ማንም አያስብልኝ በማለት ቁጭ ብሎ እያወራ ነበረ ራሱን በራሱ እናም፣ በልጅነቴ አይቼዋለሁ ሁሉንም ነገር ልክ ነኝ በማለት ራሱን እያሰበ ወዲያው ክያ ትመጣለ። ክያም ደግሞ ታዲያ ሰላም ብለው ቁጭ እንዳለች ምንድን ነው የምታስበው? በማለት ትጠይቀዋለች። አንቺ ግን ጥሩ ሰው ትመስኛለሽ፣ እስከ ፈለግሽ ድረስ መቀመጥ ትቻለሽ ሲል ብሏትም፣ ምን እያወራህ ነው? ስትለው ወዲያው መለስ አድርጎ ምንም አላወራው የት ነው መቆየም ሰ አይለት ጠየተዩ በማለትም ወዲያው ሀሳቡን መልስ ያደርገዋል። አንተ ልጅ ግን ጤነኛ አትመስለኝም፣ ትናንትና እንደዛ ቁልፍነት ቀኝ ገባህ፣ ደግሞ ዛሬ ምን ሆነህ ነው ልካ አትመስለኝም፣ በማለት ክያም ወደ ጥርጣሬ ውስጥ ትገባለች። በአንድ በኩል ደግሞ ኪራ በገጠሩ ላይ ደስ በሚለው ነፋሻ አየሩ አረንጓዴ በሆነበት ቦታ ከነ ጽናት ጋር ነው ታዲያ ጽናቱ ቆማ በሀሳቧ ልም ብላ ነበረ ጽናት ምን ሆነች ነው ይላታል ምንም ትለዋል ታዲያ ምንድን ነው የምታስቢው እንደዚህ በዘምታ ተውጠሽ ምንም አይሆንኩ ማለት ምንድን ነው በማለት ሲጠይቃትም የሚታሰብ ምን ይጠፋል ብለህ ነው ትለዋለች ታዲያ እስቲ ንገርኝ፣ እኔ ልክ ከፈልስ ስለኔ ስንቱን አካፍዬ ችለዋለሁ ብለ ነው። ከራ እባክህ ተወኝ። አባባ ጉዳይ ነው ወይ ብሎም ሲላት፣ አዎ አንዱም እሱ ነው። ታዲያ ምንድን ያስጨነው ወይ? ካልሆነ በግድ እናሳክማቸው ስላመማቸውን አደል ብሎም ሲጠይቃት፣ እሱ ብቻ አይደለም። ወግማ ረግሽን አሳየ ነው የሚለው ማለት ማለት ስት ሲላትም፣ ምን ማለት ነው? አግቢ ነዋ መቼም እኔን ነው የሚሉሽ ይላታል። አንተ ብቻ ነው ወይ ወንድ ያለው ላንቺ አዎን ይላታል። ብዙ ተቀናቃኝ አለብህ፣ ስለዚህ ተቀናቃኞችን ማሸነፍ አለብህ። ማንም ይንጣ ላንቺ ብዬ እስከ ጥቅ ሄዳለሁ ሲል እርግጠኛ ነህ ወይ? ምናው ነው ትጠራጥርኛለሽ ወይ ሲላትም ዞር ብላ እንዴት እንደማምን ብታቅ በማለት ለብቻዋ ታወራለች። ስለዚህ ምንም ያሰጋኝ ነገር የለም ማለት ነው ይላታል። ኪራ ከመቅረት መዘግየት ይሻላል ማለትም ሲላትም ጊዜውን ተጠቀምበት። ኪራም ታዲያ ለናሆሜ እያጫወተው ነበረ ሽማግሌ መላክ እንዳለበትና ማግባት እንዳለበት ሲነግረው ሽማግሌ ብታጣ እንኳን እኔ ጸጉሬን ቀለም ተቀብቼ ከች ነው የምለው፣ እንዳታስብ በማለት ደሞ ቶሎ ብለህ ተዘጋጅበት እንዳታመልጥ፣ ጽናት እኮ እናት ናት በማለት ናሆሜም ነግሮታል። ታዲያ ከናሆሜ ጋር እያወራ የጽናት አባት ይመጣሉ። ወዲያውን ብድግ ብሎ ይቀመጡ ሲላይ መራመድ ፈልጌ ነው በማለት አንተ ተቀመ ጽናትን እዚህ ጠብቃት አብሬያችሁም ልጓዝ ሲል ልደፍ እንዳለ ነግረውት ይሄዳሉ። አሁሜና ሙሩም የሰኒን ሄድ እንዴት እንደሆነች እናያት ብለው ወደ እሷ ቤት ይሄዳሉ። በር ሲንኳኳ ታዲያ ሰኒናት ብላ ሮጣ በር ስትከፍት እነሙሩ ነበሩ። ሰላም ከዋሏት በኋላ እስካሁን ምንም የተገኘ ነገር የለም ወይ? ፖሊሶቹ ጋር ብለው ሲጠይቃት ናሆሜ ምንም ነገር የለም፣ የበላቸው የበላት ጅብ አልጮኋ ለህቴን በማለት ነግራቸዋል። ፖሊሶቹስ ምን አሉሽ? ብላ ስትጠይቃት ፖሊሶቹማ ምን ነበር ይሉኛል በሄዱ በሄድኩ ቁጥር፣ ስለዚህ ፋይሉን ትራስ አድርጋችሁ ተኙ በማለት ተናግሪያቸው ወጣው ትላለች። ናሆሜም ታዲያ እንዴት እንደዚህ ተያለሽ? እነሱ እኮ ህዝብ ነው የሚያስተናግዱት። ታዲያ ታዲያ ያንቺን ኬስ እኮ እና ሌሎችም ብዙ ስላሉ መረጋግተሽ ማናገር የለብሽ ብሎም ሲነግራት፣ ናሆሜ በቁጣ ሁሉ ጊዜም የሰኒ ህትም ታዲያ በንዴት ትናገራለች። ናሆሜ እንደዛው ዛሬ እኮ እንሄድ በቃ በማለትም ለሙሩ ይነግራታል። ቆይ ትንሽ እናረጋጋት በማለት ሙሩም ታረጋጋለች ናሆሜን ታዲያ አሁን ሰዓቱ አይደለም ግን ደግሞ አንቺ መረጋጋት አለብሽ ስትላትም፣ ዛሬ ኮ ሶስት ቀኗ ነው። ምን ማለት ነው መረጋጋት በማለት ትቆጣለች። ታዲያ ናሆሜም ቢሆን እሱም ቦግ ይላል። ሁለቱም በመሀላቸው እየተጨካጨቁ ነበር። ሙሉ በመሀላቸው እየገባ እናንተ ተረጋጉ በማለት ታበርዳቸዋለች። ታዲያ ሙሩም ያለችሽ እኮ ተረጋጊ እስከምናገኙን ጫፍ በማለት ነው ብሎ ሲላት፣ የውሉ ዳርዳር ዳር ጽዮና አትናገሪ ነው አደለ። ከእሷ ውጭ እህቴን ማንም ሊነካት አልቻለም። ሰው ደግሞ ያለው እሷ ናት። ከእሷ ጋር ስታወራ እና ከእሷ ጋር ስትጣላ ነበር የተባለው። ስለዚህ አለሷ ማንም እህቴን አይነካትም ብላ አሁንም እጽዮን ላይ ነው ያለችው። ስጣቢያ ራሱ እሷን እንደምትጠራጠር ነው የነገረችው። ታዲያ ናሆሜን በንዴት በቃ ሊሄድ ብሎ ይወጣል። ወዲያውን ታዲያ ስልክ ተደውሎለትም ነበረ። ከእናቱ ሙሩም ተከትላ ትሄዳለች። የጽናት አባት ደግሞ ዴፍ ህጋ ቁጭ ብለው ከሜዳው ላይ አንድ ነገር ላጨው ትፈልጌ ነበር ይሉታል። ምንድን ነው ጋሽ፣ እንደው ሰሞኑን ጽናት ምንም አልነገረችም ወይ በማለት የጠይቁት። ምንም አልነገረችኝም ሲላቸውም እውነትም ተጨንቃለች ማለት ነው ማለት ሲልም አግቢና ወግ ማድረግሽን አሳየኝ ብያት ነበረ ታዲያ ይሄ ምኑ ነው የሚያሳስበው? ብሎም ደቭ ሲነግራቸው ታዲያ እሱ ስለ ትዳር ታላሰበ አግባይ ብላ ጠይቀው በማለት የጽናት አባት ይጨነቃሉ። ግን ደግሞ እንደዚህ ሞኝቷ ትቷትስ ቢሄድ በማለት የዘው ነገር እኮ አይታመንም በማለት በጭንቀት ውስጥ ናቸው። ግን ደግሞ ኪራኮ በጣም ነው የሚወዳት በማለትም ደቭ ይነግራቸው። እሱማ ልክ ነው፣ ግን ደግሞ ፍቅር ወረት ካለበት ይሸረሸራል። የነሱ ፍቅር እንደዛ አይደለም ብሎም ደቭ ያስረዳቸዋል። እስቲ ያድርግላት እንዳፍህ በማለት ምሳቸው ይተክ። ታዲያ እኔ ያለሁላት እኮ በማለትም ዴቭ ሲነግራቸው፣ እስቲ ያናግራት ልጄ፣ እንዳትተዋት ማንም የላካን ተው፣ ውጪ አደራህን ይሉታል ዴቭ። ጽዮን በበኩሏ እያለቃቀሰች ነው። ታዲያ የሰኒሄት በተናገረቻት ዛሬም ላይ ሁሉም ሰው እኔ ላይ ተነስቶ ይጮፍብኛል። እኔ ምን አድርጌ ነው ሰው አይወደኝም? በማለት እያለቃቀሰ ይቁጭ ብላ የነሆሜ እናት የእኔ ልጅ በማለት እየደለለች አስ ነበር። የነሆሜ አባት ውጭ መጥተው ምን ሆና ነው አሁንም እያለቀች ነው ወይ? ይሏታል። ታዲያ ጀመር እንደ በቀለች የሳር ላም ማንም አይፈልገኝም በማለት እኔ ምን አደረግኩ ብላም እያለቀሰችባቸው ነበር። ታዲያ እኛንን ያጠፋ ነው ትላለች ወይዘሮ አለሚት ምን ደግሞ እኛ ምን አጠፋም ብለው ባለቤቷ ሲጠይቋትም እኛ የታ የሚገባትን ክብር ብንሰጣት ማንም አይናገራትም ስትል እሷም ልክ ናት አለምዬ ባለቤቱን ክብር ያልሰጠው ማን ያከብረዋል በማለት ሲሆን ትናገራለች። ባለቤት ሰዎች እዚህ ቢሆኑ እንደዚህ አልሆንም ነበር በማለት እየተነፋረቀች ነበረ። ወይኔ ልጄ ጎደኋት በማለት አለምዬም ትጨነቃለች። ታዲያ ታዩም ምንድን ነው አንቺ ምንምን እንደዚህ ማለት ነው ብለው ሲቆጡ አዩ እንደዚህ አትሆን እንጂ በማለት አለምየም ጋር ይነጋገራሉ። ሰው ቤት ደግሞ መዋረድ ያሳፍራል በማለትም ትመልሳለች። ታዲያ ምን አለ ብታለባብላት በማለት የናሁሜን አባት አለምየም ትናገራለች። እኔን እንዳጠብቅ ሄጃንቹ እንደለመሽ አባብያት ብለው ይናገሯታል። ጽናትም ከሙሩጋያ እያወራች ኪራ የተናገረውን እየነገረቻት ነበር። እሷም ታዲያ በደስታ ወስኗል ማለት ነው በማለት በደስታ ትገልጽላታለች። የሰኒም ስልክ አልሰራ እንዳላት ምን ሆና ነው በሰላም ነው ወይ ብያለች ጠይቅ ነበረ ሰኒ ያው እውነቱን ስባት ነግራት፣ ሙሩ እስካሁን ድረስ ሰኒ እንደታገተች እንደሆንም አልነገረቻትም። ታዲያ ስልኳም ሲሰራ ቶሎ እንድትደውልል ነገሪያት በማለት ስትነው መልእክቷን አስቀምጣ ሰኒም ታዲያ አስጨናቂ ሄዶ እዛ ታሰረችበት ቦታ ወረቀት ያረግሽበትን ነገር ንገሪን ሲላት ልነግርህም ወረቅ ወረቀቱንም አልሰጥህም ብትገለኝ እንኳን ያን ወረቀት አታገኘውም ትለዋለች። ታዲያ በያዘው ሊያተር እጇን እያቃጠላት ታዲያ በያዘው ላይተር ሲጋራ በሚያጨስበት ሲያቃጥላትም ጩኸቷን ስትለቅ ያም አብራት የነበረው የአስጨናቂ ጓደኛ መጥቶ ምንድነው የተፈጠረው ብሎ ይጠይቃል። ታዲያ እሳት እንዳቃጠላት በሲጋራው ሲያይ ለምንድነው እንደዚህ የምታደርገው በማለት ይቆጠዋል። ሳኒም በበኩሏ በንዴት በጣም ትናገረዋለች። እኔም ጨጓሬ እንደዚህ ነው መሽለጥ ያለው እንደዚህ እንዳቃጠልኩሽ ገና ምንን አይተሽ ማለትም ብሎም ይናገራታል። ሳኒም ታዲያ እንደውም ገለኸኝ ሬሴ ይወጣል እንጂ ወረቀቱን አታገኘውም በማለት ትናገራለች እሱን እንዴት እንደማሰጭ አሳይሻለሁ እኔ ስቢድ አይደለም በማለት ይዝትባታል ታዲያ ታዲያ ጓደኛውም ጥሎ ይወጣል እዛም ውጭ ላይ ለምንድነው እንደዚህ የምታደርገው እኛ ሰው አንጎዳም ተባል ብለን አልነበረም ወይ ሲለው እሷ መንገዴን ከዘጋችብኝ ደግሞም ከዚህ የባሰ ነው የማደርገው በማለት ይዝታል ታዲያ እንዳጨርሰው በማለት ያንኛው ይናገራል። ስለ እሷ ምን አስጨነቅህ አንተ የት ታውቃታለህ? በማለትም ይናገረዋል። ቢሆንም በቃ መጥፎ ነገር ማድረግ የለብንም እሷ እኮ ላንተ አታስብልህም፣ አንዱ ነገር አታስብልህም በማለትም ይናገረዋል። አስ እድል የምታገኝ ራሱ ወደ ሆነ ቤት የምትወረውሩ ሲለው እሱንማ ከመጀመሪያ እኮ ያሰብንበት ነው። ሚናም መንገድ ላይ ቆማ ብርቄን ስትጠብቅ ከኋላዋ በዛ ይመጣባታል። ታዲያ ሰፈራችንን ምንድን ነው የምታደርሺው አንቺ ሲላትም፣ አንተን አልፈልግህም ምን አገባህ አየር ብቀበል እና ሰፈሩን ብጎበኝ ትለዋለች። እንዴት ተናነቀናል በማለት እሱም ይናገራታል? ታዲያ ሲያያትም ምንድን ነው ያልሺው ይላታል። እሷም ታዲያ ምንም አይደለም ግን ብርቄ አትወጣም ወይ ብላ ተጠይቀዋለች። አሃ አምቦላሽ ነው ማለት ነው ያልሺው በማለትም አንቺው ብሎ የያዘችውን አረቄ ይቀማታል። እሷም ታዲያ እገልሻለሁኝ እዚህ መሬት ነው የምቀብልሽ ሲላት ሩጫዋን ትቀጥላለች። ዴቭም አግኝቷት ምንድነው የሚያረወርጥሽ ብሎ ሲጠይቃት፣ ሴጣን ትላለች። የምን ሴጣን ሲላት ሴጣን የሰው ሴጣን ታውቃለህ በዛብህ ነው በማለት ዴቭም ታዲያ አንቺ ቆይ በጠዋቱ ምን ልትሰሪ ይሄች ትንሽ አረፍደሻት ጅሞኝ ሲላት እኔም አለ ብርቄ የገዛሁትን አረቄ ልሰጣት ነበረ በማለት ትነግረዋለች። በሰርጉትንም አልሰጠሁሃትም ምንም አልሰጣትም ነበረ ግን ደሞ እሱ ቀጨማረገው ይህን ጊዜ እየጠጣው ነው በማለትም ትነግረዋለች። ቃስገድልሻ ዛሬ ለምን ስትለውም ታንቺ ጋር ገጠምሽ ብላ ይሄን በጠዋቱ አስደብድበሻታል በማለት ብርቄም ታዲያ ወደ ሚና ጋር ትመጣለች። ሚና ከሜዳ ላይ ቁጭ ብላ አጉርፋ ነበረ። ምን ሆነሽ ነው ደግሞ ዛሬ በጠዋቱ ሰላምታ የሚል እንዴ ስትላት ያ ባልሽ ነዋ በጠዋቱ፣ ያችን የተለመደችው ገዝቼ ላቀብል ስመጣ እሱን አገኘሁት በማለት ለብርቄም ትነግራታለች። ምን ያስደነቀሽ፣ እኔ ስመጣ ልስተው ነበር ትላታለች ብርቄ። እኔም አለቁስ ማወራረጃሽ ብዬ ነበር ማለት ስትላትም፣ ለመሆኑ ቤትሽ ልም አልነበረም ወይ ስትላት፣ እሱስ ነበረ እንዲያው ለክፉ አስቀምጨው ነበር በማለት ትነግራታለች። ከሱም ሁለት ላፍ እንዳደረገች ሁለት መለኪያ ልፌ መጣው ከሱ በማለት አፋን እየጠራረገች ብርቅም፣ ታዲያ ምና ምን አስፈለገሽ ለሱሽ ማስታገሻ እኮ እሱም በቂ ነው ትላታለ። ሚና አዎ በቂ ነው እና በዛ ብህም እንደማይመጣ የሆነ ገበጣ ሄዷል ብላ ትነግራታለች። እና አይመጣም ወይ ስላታለች። እንደማይመጣ እየነገረቻት ታዲያ ከብቶቹንማ ጥያ ልሄድም፣ ምናልባት ደግሞ ጠራ እኮ ሄዷይ ስትላት እሱ እኮ ሌባ አይደለም፣ ግን የዛን ቀን ተናዶ ስለሆነ እንጂ አይነካም፣ በማለት ለባ ባሏንም ንጹህ ለማድረግ ትሞክራለች። ብርቄ ታዲያ ብርቄም እኔ እኮ ወደ ከተማ ሄድኩ ስትይኝ ይዘሽ መተሽ መስሎኝ ነበር በቃ ስትላት እንዲ ያረቁጭ በይ እንጫወትም ብላት፣ እግሯን ታልሽሽ መቼም ያልቅብሽ ብላ እግሯን ዘርግታ ቁጭ ስትል ይኸውልሽ በማለት ሚናም ልታጫውታት እግራቸውን ዘርግተው ከአረንጓዴው ሜዳ ላይ ቁጭ ይላሉ። የኪራም ምህት ክያ በመንገድ ላይ ስትሄድ አስጨናቂ ይመጣል። ታዲያ ምንድን ነው አገር ግረሽ የምትሄጂው? ቀና በይ ይላታል። እንዛሬ ደግሞ ልዩ ሆነሃል በማለት እሷን ፈገግ ትላለች። ታዲያ ልትሄጂ ነው ስላት ወደ ቤቷ እንደምትሄድ ስትነግረው፣ ታዲያ ብሮ የሚያካሂድ አትፈልጊም ወይ ይላታል። እሽ በቃ ናን ሄድ ብላ አብረው እየሄዱ ያለ ግን አንስማ አከራዬን ምንም መናገር አይቻልም በማለት ትነግረዋል። ሙሩና ናሆሜም ወደ እናቱ ቤት ሄደው ስለ ጽዮን ጉዳይ እያወሩ ነበር። ታዲያ ጽዮን በሯን ዘግታ ህልማት ቀም ሰዋ ማጠጣ ባለፈው ጉዳይ ምንድን ነው እንደዚህ መሆን በማለት ናሆሜም የናሆሜም አባት ይቆጣሉ። የናሆሜም አባት በቃ ነገሩን እናንተ ፍቱት እኔ ሄድ ብለው ብድግ ብለው ይሄዳሉ። ታዲያ ሙሩንም እስቲ አንችሽ ካለችሽ ሂጂና ምግብ አብያት ብላ ወደ ጽዮን ጋር ትልካታለች። ለናሆሜም ታዲያ እናንተ ጋር አንድ ሁለት ቀት ቆይ እስቲ ከዚህ ቤት ትንሽ ራቅ ስትልሽ ሻላት እንደሆነ ትረሳ እንዲሆን በማለት ትነግረዋለች። ናሆሜም አይሆንም ካለ በኋላ እሺ ለአንድ ቀን ይላታል። ያም ወደ ቤቷ ይዛው ከሄደች በኋላ ምን ልጋብዝ ታዲያ ስትለው ያለውን በቃ ይላታል። እሽ ሰላጣ ስትለውም አይ በቃ ብሻ በቃ ይሁን። ትንሽ ቅር ቢለውም ይሁን በቃ አንቺ ደስ እንዳለሽ ይላታል። እንግዲያው እስከስቼ ልምጣ በማለት ወደ ውጭ ስትወጣ እሱ ምን ተለመደው አላድርገውም ለዛሬ ምንም ነገር የለም። ያለው ሰውዬ ሲጋራውን ለኩሶ እስከምትመጣ ድረስ ለለኩሶ በማለት ሲያጨስ ስታገኘው፣ ታዲያ ቤትሽ ምርጥዬ በጣም ጽድት ያለች ናት በማለትም ስለ ቤቱ አድናቆት ይሰጣታል። ታዲያ ክያም ብድረስታ ስትመለስ ሲጋራውን ሲያጨስ ስታገኘው ሴትየዋን ቤቴን መቃሚ ያደረግሽ ወይ ብላ እንድትናገረኝ ነው ወይ ብላ ትቀመዋለች። ታዲያ ስትቀመውን በጣም ይናደድና ሁለተኛ እንደዚህ እንዳታረጊ ከአንቺ በላይ እኮ ይሄ ነው ያኖረይ በማለት ይቆጣል። ታዲያ ለዚህ በላይ ልትመታይ ነው ወይ ስትለውም አዎ ይሄ ነው ያኖረይ በማለት ቁጣውን ሲሰነዝር በቃ ይቅርታንካ ብላ ትሰጠዋለች። ቅዱስና ናሆሜም ናቲም ካፌ ቁጭ ብለው ስለምቡጥ ያወራው ጀመር። ታዲያ ስለምቡጥ መቼ ነው አውርተ የምታቆመው በቃ ብሎ በንዴት ጥሎት ይሄዳል። እንቡጥ እኮ ብዙ የሚናገር ነገር አላት ሲለውም ተነስቶ ለብቻው ተቀምጦ ለብቻ አውራ በቃ በማለት ይሄዳል። ሰኒም እና ያን የተቃጠለች እጇንም መድኃኒት ሊያደርግላት ሲል ቆይ ለምንድን ነው ጥሩ ሰው የምትመስለው ህሊና ሳለ ህሊና አንሽጠው በማለት ሰኒም ትናገራለች። ቆይኔ እኮ መጀመሪያ አስጠንቅቄሻለሁ ከሱ ጋራ እሱ ቀልድ አያውቅም። በቃ የማይሆን ነገር ነው። እኔም እንደምትናገርኝ እሱ ደግሞ ትግስት የለውም። ትግስትሽን ብትቆጣጠሪው ምን አለበት? በቃ አንቺ ልጅ በማለትም ይምቆጣታል። ታዲያ ለምንድን ነው እንደዚህ የምትሆነው? ስትል እህት ስላለኝ ሴት ልጅ እንድትጎዳ አልፈልግም። እኔም እህት አለኝ። በቃ የሴት ልጅ ላይ ጥቃት ሲደርስባት ማየት አልችልም በማለት ምል ስለ ታዲያ ሚና ናቲም ወደ ቡጥጋ ሄዶ ሰላም ካላት በኋላ ትናንትና ደግሞ መስመር ተይዟል፣ ሌለው ሜማን እያወራህ ነው ስትለውም ከሚና ጋር እያወራ እንደሆነ ይነግራታል። ሚና ያቺ ጥቁሯል ትለዋለች። አዎ ደግሞ እኮ የሚረባ ወሬ አይደለም እሷም ሰድበኛለች እኔም እንደዛ ሄዳ ቀረች በማለት እንኳን ትቅር እኔ አለሁልሽ አይደለም ወይ ትላለች እሱማ አንቺ አለሽልኝ ታዲያ ተጨረስክ አትደውለልኝም ነበር ስትለው ተለው ሰዓቱን ሳይ ሰዓቱ ሄዷል ተኛለሽ ብዬ አስቤልሽ ነው በማለት ይነግራታል በምን ብንጠላ ጥሩ መሰለሽ ትናንትና በሬጮ ነበር አጠገቧ ታዲያ ጓደኛሽ እየጠራሽ ነው ተምኙ ተላመሽ ስላት ሷ ታዲያ ምን ብትለኝ ጥሩ ነው? ያንተን ድምፅ ፈርቶ ጅም መስለኸው ነው አትለኝም መሰለሽ። ይህ ያለ እየሳቀ ነገር ታዲያም ቡጥም ትናደድና ሌላ ምታወራ የለህም ስትለው እሱማ ብዙ ነው ረስቼው ነው በማለት ይነግራታል። እሱማ እኔንም ረስተኸኛል ስትለው አንችንም እንዴት ብዬ ረሳሻለሁኝ ምናይ ሙች ሲላት፣ ቪዲዮ ለዛሬ እዚህ ላይ ያብቅቷል። ቀጣይ አብረን እናየዋለን። ሰኒስ ከታገተችበት ተወጣ ይሆን የሰኒ ድንበ ጭንቀት ውስጥ ናት ጽዮንስ እነ ናሆሜ ጋ ሄዳ ምን ትፈጥር ይሆን ቀጣይ አብረን እናያለን እነ ኪራንም ሰርግ እንጠብቃለን መልካም ቆይታ ይሁንላችሁ ላይክ ሰብስክራይብ አትርሱኝ ውዶቼ መልካም ቆይታ ባይ ባይ ውድድድ ያረጋችኋለሁ ወገኖቼ ሰላም ሆኑልኝ በያላችሁበት